ሻቢያ ተላላኪ ነው ሲሉ ዶክተር ጌዲዮን ጢሞጤዎስ ተናገሩ። የሻቢያ ወታደሮች የኢትዮጵያን ድንበር ጥሰው መግባታቸውንም ይፋ አድርገዋል። ለፋኑ መሳሪያ እያቀበለ ነው ሲሉ የከሰሱት ጌዲዮን፣ ኢሳያስ ኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስብላል በማለት ከባዱን ውንጀላ አሰምተዋል። ታደምጡታላችሁ ከዓመት በፊት ድፍን ወልቃይቴን አስታጥቃለሁ ሲሉ የዛቶት ኮሎኔል ደመቀ እንደ ዛቶት እያደረጉት ነው። የተከዜ ዘብ በሚል ስያሜ ወልቃይቶችን እያስታጠቁና እያሰለጠኑ ነው። በዛሬው እለትም ተጨማሪ ወታደሮች ለስልጠና ወደ ካምፕ ገብተዋል። ለእነዚህ አዲስ ሰልጣኞች ንግግር ያደረጉት ጄኔራል መልካሙ በየነ ትናንት ሰሜን እዚህ የካደና የወጋ ወያኔ ኢትዮጵያን ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ከሰዋል። እንመለስበታለን። በጅንካ የተከሰተውን ወረርሽኝ መሳይ በሽታ ተከትሎም የአካባቢው ነዋሪ ግርታ ውስጥ ገብተዋል። በጥቂት ቀናት ውስጥ አራት የቃለ ሕይወት ቤተ ክርስቲያን መሪዎች በበሽታው መሞታቸው ተመርዘው ሊሆን ይችላል የሚል ጥርጣሬ እንዳደረባቸው የገለጹ ሲሆን ለዚህ ጥርጣሬ የዳረጋቸውም መንግሥት በአስቸኳይ መረጃ ለመስጠቱ እንደሆነ ተናግረዋል። ታደምጡታላችሁም። ከሁለት ዓመታት በኋላ ጽማቸው ስለተገኘው ማዕድን ቆፋሪዎች አዲስ መረጃ ተሰምተዋል አስክሬናቸው የተገኘው በአንድ ላይ መሆኑ የተነገረ ሲሆን የሞቱበት መንገድን ብዙዎችን አሳዝኗል ትሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው ሻቢያ ተላላኪ ነው ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። የሻቢያ ወታደሮች የኢትዮጵያን ድንበር ጥሰው መግባታቸውንም ይፋ አድርገዋል። ለፋኖ መሳሪያ እያቀበለ ነው ሲሉ የከሰሱት ጌዲዮን ኢሳይያስ ኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስብላል በማለት ከባድ ወንጀል አሰምተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ትናንት ሐሙስ ዳር 4 ቀን 2018 ዓ ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና የኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንደ አብራሩ የውጭ ጉዳይ ሚኒስቴር በድረ ገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ ሐሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀሰም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስብላል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎች ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢው አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩም እነዚህን ቦታዎች ሙሉ በሙሉም በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግሥት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሠረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግሥት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉም መንግስት ወስዶታል ያሉትን አቋም አብራርተዋል። ይህን ያጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑን አስገንዝበዋል። የቀጠለው የኤርትራ ጠብ ጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገው ነው ብለዋል። ከዓመት በፊት ድፍን ወልቃይቲን አስታጥቃለሁ ሲሉ የዛቱት ኮሎኔል ደመቀም እንደ ዛቱት እያደረጉት ነው። የተከዜ ዘብ በሚል ስያሜም ወልቃይቶችን እያስታጠቁና እያሰለጠኑ ነው። በዛሬው ዕለትም ተጨማሪ ወታደሮች ለስልጠና ወደ ካምፕ ገብተዋል። ለነዚህ አዲስ ሰልጣኞች ንግግር ያደረጉት ጄኔራል መልካሙ በየነም ትናንት ሰሜን እዝ የካደናም የወጋ ወያኔም ኢትዮጵያን ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ከሰዋል። ከህወሓት በኩል የሚቃጣ ጥቃት ለመከላከል የተከዚ ዘብ የተሰኘ ወታደራዊ ኃይል ያቋቋሙት እና ኮሎኔል ደመቀ ዘውዱ አዲስ ኃይል ማሰልጠናቸውን ቀጥለዋል። በተለያዩ የወልቃይት አካባቢዎች የተከዜ ዘብ ኃይል ስልጠና እንደ አዲስ መጀመሩን የዞኑ አስተዳደር ኮሚኒኬሽን ባሰራጨው መረጃ አረጋግጧል። በዛሬው እለት በወልቃይት ጠገዴ በተለያዩ ወረዳዎች የተጀመረው ወታደራዊ ስልጠና የጦር መሳሪያ ያላቸውን የመንግስት ሰራተኞችን ጭምር የተከዚ ዘብ አካል እያደረገ ነው። በጠገዴም ዳንሻም ሁመራና ሌሎች ወረዳዎች እንደ አዲስ የተጀመረው ወታደራዊና ፖለቲካዊ ስልጠና እየመጣ ነው የተባለውን ጥቃት ለመመከት መሆኑ ተገልጿል። የተከዜ ዘብ ስልጠና መቀጠል ራስን ለመቻል አደረጃጀትን ማጠናከርና ማሰልጠን እንደሚገባ ጠቁሞ፣ በኃይል የሚመጣን ጠላት ለመመከትና ለመከላከል ያለመ ነው ተብሏል። ከሱዳን እስከ ኤርትራ ድንበር ብርሃም በተጠንቀቅ የቆመው የተከዜ ዘብ በሰሞነኛው የአፋር ተንኮሳም ህወሓት ወደ ወልቃይት ፊቱን ማዞሩም አይቀርም በሚል በተጠንቀቅ መቆሙ እየተነገረ ነው። የህወሓት ኃይሎችና የኮሎኔል ደመቀ ዘውዱ ጦር የተከዜ ዘብ በተከዜ ወንዝ ዳር ማዶ ለማዶ እየተያዩ ነው። ከሱዳን ድንበር ሸረሪና እስከ ተከዜ ጫፍ የተፋጠጡት ሁለቱ ኃይሎች ከዛሬ ነገ ጦርነቱን አፈነዱት ተብሎ እየተጠበቀ ነው። የተከዜ ዘብ አዲስ ያስጀምረው ስልጠና የታጠቁ የመንግስት ሰራተኞች ለፖሊስና ሰላም አስከባሪ የጸጥታ አባላት ጨምሮ የአቅም ማጎልበቻ ወታደራዊ ስልጠና የሚሰጥበት ነው ተብሏል። ስልጠናው አካላዊና ሳይንሳዊ ወታደሮ ትምህርት እንዲሆን የቀጠናው ፖለቲካዊ ሁኔታ ያካተተ መሆኑ ተገልጿል። ነባሩ የተከዘ ዘብን ጨምሮ በመላው ወልቃይት ወረዳዎች የሚሰጠው ወታደራዊ ስልጠና ላይ መከላከያ ሰራዊት ድጋፍ እያደረገ ነው ተብሏል። መከላከያ ሰራዊት ለተከዘ ዘብ ድጋፍ ማድረጉን እንደሚቀጠል የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጄኔራል መልካሙ በየነ ገልጸዋል። ጄኔራል መልካሙ በየነ ትናንት ሰሜን እዚህ የካደና የወጋ ወያኔ ኢትዮጵያን ብሎም አማራን ለማሳነስ ከግብር አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ህዋትን ከሰዋል። ጄኔራሉ ህዋት ወልቃይትን ዳግም ለመቆጣጠር እየተዘጋጀ መሆኑን የጠቆሙ ሲሆን የተከዜ ዘብ ራሱን ማዘጋጀት አለበት ብለዋል። ጄኔራሉ አክለውም። ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያና የጠላት ሎሌ ባንዳዎች ያሏቸውን ኃይሎች ለመመከት እየተዘጋጅን ነው ብለዋል። ኮሎኔል ደመቀ ዘውዱ ጦር የተከዜ ዘብም ከየትኛውም ማቅጣጫ ወደ ወልቃይት የሚሰነዘሩ ጥቃቶችን ለመመከት አቅሙን ማጠናከር እንዳለበት ተናግረዋል ተብሏል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ ሻለቃ ጌጤ ያዳል ያገኘነውን አማራዊ ማንነታችንና ወሰናችን አሳልፈን አንሰጥም ብለዋል። እኛ የወልቃይት ጠገዴ ህዝቦች በሁሉም ማህበራዊ መስተጋብራችን፣ በስነልቦናችን፣ በቋንቋችን በጠቅላላው ጎንደር የአማራዎች ነን ሲሉም ተደምጠዋል። ምክትል ሰብሳቢው አክለውም አማራዊ ማንነታችንና ወሰናችን ላይመለስ እስኪረጋገጥ ድረስ የትኛውንም አይነት ትግል እንታገላለን ብለዋል። የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆናና በዘራፊዎችና በወራሪዎች ላለመበላት በሥልጠና ራሱ እያዘጋጀ መሆኑንም ጠቁመዋል። በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው ምንነቱ ያልታወቀው በሽታ በማህበረሰቡ ዘንድ ግርታ መፍጠሩን የአካባቢው ነዋሪ ለዶቸበል ገለጹ። ጉዳዩ እንዳሳሰባቸው ገልጸው መረጃውን ለዶቸበል የላኩት ከአሪ ዞን የጅንካ ከተማ ነዋሪ እንደሚሉት በተመሳሳይ በሽታ ህይወታቸው ካለፉ መካከል አራቱ የቃለ ህይወት ቁጥር ስድስት ቤተ ክርስቲያን አገልጋዮች መሆናቸውን አመላክተዋል። እሳቸው እንደሚሉት በህብረተሰቡ ዘንድ ከበሬታ ያላቸው እነዚህ ወገኖች በተመሳሳይ ጊዜ ታመው ሐኪም ቤት ምግባታቸው ከመመረዝ ጋር የተገናኘ ሊሆን ይችላል የሚል ግምት ነበር። ሆኖም ከሐኪም ቤት ባገኙት መረጃ መሰረት ለታካሚዎቹ በተደረገ ምርመራም የመርዝ ምልክት እንዳልተገኘ ተገልጾላቸዋል። ከታማሚዎቹ አንዱ እዚያው ጅንካ ከተማ ሆስፒታል ሕይወታቸው ሲያልፍ ቀሪዎቹ ሦስቱ ታማሚዎች በሪፈር በተላኩበት ሐኪም ቤት መሞታቸውንም አብራርተዋል። እነሱን ሲያክሙ የነበሩ የሕክምና ባለሙያዎችም ሕይወታቸው ማለፉን አክለው ገልጸዋል። የሞቱት ወገኖች ተመሳሳይ የህመም ስሜትና ምልክት እንደነበራቸው ማለትም የሰውነት መቁሰል፣ በአፍንጫና በአፍ ደም መፍሰስ መኖሩንም መስማታቸውን አክለው ተናግረዋል። ዶቸ በሊ ያነጋገራቸው እጅንካ ከተማ ነዋሪ እንደሚሉት እስካሁን ስለ በሽታው ምንነት ከመንግስት በኩል ተጨማሪ የተሰጠ ማብራሪያ ባለመኖሩም ህብረተሰቡ የሃይማኖት አባቶቹ የሞቱበት በሌላ ምክንያት ቢሆን ነው በሚል ጥርጣሬ ተዘናግቷል። የዓለም የጤና ድርጅት ደቡብ ኢትዮጵያ ውስጥ ምንነቱ ያልታወቀ በሽታ መከሰቱንና ስምንት ሰዎችም በበሽታው መያዛቸውን ገልጿል። ድርጅቱ አክሎም የበሽታውን ምንነት ለማጣራት ባለሙያዎችን ወደ ስፍራው መላኩንም አስታውቋል። ለአስቸኳይ ጊዜ የሚሆን 300 ሺህ የአሜሪካን ዶላርም ድጋፍ ማድረጉን ጠቁሟል። ኢትዮጵያና ደቡብ ሱዳን ውስጥ የሚገኙ የድርጅቱ ባለሙያዎች በመተባበርም በሽታው እንዳይዛመት ጥንቃቄ እየሰሩ መሆኑንና እንደ አስፈላጊነቱ ድርጅቱም የሚሰጠውን ድጋፍ እንደሚያጠናክረም አመላክቷል። የኢትዮጵያ የጤና ዘርፍ ባለስልጣናትም በፍጥነት በሽታ መከሰቱን በማሳወቃቸውም አመስግኗል። ጤና ሚኒስቴር ከአንድ ቀን በፊት ባወጣው መግለጫ በተጠቀሰው አካባቢ በመጣራት ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን ይፋ አድርጓል። ዋሻ የተናደባቸው የደቡብ ወሎ የማድን ቆፋሪዎች አጽም ከሁለት ዓመት ገደማ በኋላ ተገኘ በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማድን ቁፋሮ ላይ እያሉ ዋሻ የተናደባቸው ስምንት ሰዎች አጽም ከሁለት ዓመት ገደማ በኋላ መገኘቱን የዞኑ አስተዳደር አስታውቋል። የማዕድን አውጪዎቹ አስክሬን የተገኘው በሌሎች የማዕድን ቆፋሪዎች መሆኑ የተገለጸ ሲሆን፣ አጽማቸው ተሰባስቦ ዛሬ ህዳር አምስት ቀን 2018 ዓ.ም መቀበሩ ተገልጿል። በተደረመሰው ዋሻ በሌላ አቅጣጫ የገቡ ማዕድን አውጪዎች ወደ ተደረመሰው አቅጣጫ ሲሄዱ የስምንቱንም አስክሬን አግኝተዋል ተብሏል። የሟቾቹን አስክሬን ያገኙት ሰዎች እንደገለጹት ከሆነ ዋሻው እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም ነበርም። አስክሬናቸው የተገኘው አንድ ሜትር ርቀት ላይ ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብሎ ነው ተገኝቷል የተባለው። አስክሬኑን ያገኙት ሰዎች ከነሱ ወደታች ያለው ክፍል ነው የተናደውና የተዘጋው መውጫ ጥተው ነው የተገኙበት ሁኔታም ውሃ እየጠጡ እንደ ቆዩ የሚያስረዳ ነው። ዋሻው ውስጥ ውሃ ስላለ ውሃ ለማግኘት የቆፈሩትን ሁሉም አግኝተዋል ሲሉ አስረድተዋል። ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱም ከስድስት ቀናት በኋላ መቋረጡ ይታወሳል። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሐዘን ተቀምጠው ነበር።